አፍሽን ከፍተሽው በብልግና ነው ባለጌ ምን አባሽ አገባሽ ማነሽ ምንድነሽ ታፕታፕ አድርጉ ወሬ ጠፋ ወሬ ጠፋ ይኸው ወሬ ላመጣላችሁ አይደል መጣችልን መጣችባችሁ አዎ መጣሁላችሁ መጣሁላችሁ ሰንዬኔ ፍቅር አንቺ መቀኛ ቀላል ቀላል ይኸው እንቅልፍ አላሳጣ ብሎ ቦትል ሙሉ ያስጠጣን ቅናቱ አይደል እንዴ? ተቃጥለን ቅናቱ፣ ቅናቱ ሊያሳብደን። ቦትል ሙሉ ያስጠጣን እኮ ቅናቱ ነው ቅናቱ። ፌንት ኬንት ሊያስነቅለን፣ አላስተኛ ብሎን። ታፕታፕ አድርጉ። ስልክ ገብቶብኝ ስለነበረ ነው ጋይስ። ታፕታፕ አድርጉ። ታፕታፕ አድርጉ ታፕታፕ አድርጉ ጋይስ፣ አሁን የመጣሁበትን ዓላማ ነግራችኋለውኝ። ታፕታፕ ኮፒ ሊንክ አድርጉ ሁላችሁም ታፕታፕ አድርጉ። የኔ ቆንጆ ወላሂ በጣም ነው የምወድሽ። ምን ነው ጋይስ፣ በሼር በሼር አሰከሩኝ። ዋትስ ጎይንግ ኦን፣ ምን እየተካሄደ ነው። ዋትስ ጎይንግ ኦን ጋይስ፣ በሼር አሰከሩ። ወላይ በጣም ነው የምወድሻለችኝ። እሺ፣ እናቴን እወድሻለሁ የኔ ወርቅ። የምትወዱኝ እወዳቸዋለሁ። እወድሽ ነበረ አሁን ጠላሁሽ። የቤቴን ኪራይ ማን ሊከፍልልኝ ነው? አንቺ ጠላሽኝ። እኔ ፍቅር ማን ይከፍልልኛል የቤቴን ኪራይ? የጠላችሁኝ ሰዎች እንዴ፣ እንዴት ትጠሉኝ ያላችሁ። ጉቺ ተዘጋጂ፣ ልንጠላሽ ነው። የቤት ኪራይ የሚከፍልልሽ አይኖርም ከዚህ በኋላ። ጉቺ ተዘጋጂ። ማነው ስሙ ቢልሽን የሚከፍል ሰው አይኖርም። እኛ ልንጠላሽ ነው። አይባልም በጣም የሚያሳዝነኝና ልቤን የሚነካኝ ነገር በጣም ትልልቅ ሌቭል ያላችሁ ሰዎች ነው የጠላችሁ ዜሮ ሌቭል ላይ ያላችሁ ሰባት ሌቭል ላይ ያላችሁ ስድስት ሌቭል ላይ ያላችሁ ሁለት ሌቭል ላይ ያላችሁ ሰዎች በጣም እዚህ ቲክታክ ላይ አላችሁ የተባላችሁ ባለ ሌቭሎች ጠላችሁኝ ልቤ ተሰበረ የቤት ኪራይ የሚከፍል አይኖርም ከዚህ በኋላ ህይወት ፈተና ነው ሰንዬ ኔ ወርቅ የኔናት ይሄ ነገር እኔ ልቤን ሰብሮታል። ባለሌሎች እንድትጠሉኝ ፈጽሞ አልፈልግም። እሺ፣ ማንን ይቅርታ ልጠይቅላችሁ? እሺ፣ ለምንድን የጠላችሁ? ማንን ነው ይቅርታ መጠየቅ ያለብኝን ሰው ስም ዝርዝር ከታች ጻፉ፣ ጻፉ። እናንተማ ከምታዝኑ የፈጀውን ይፍድ፣ የፈጀውን ይፍድ። ይቅርታ ጠይቃለሁ። በቃ፣ ሌሽማ ሌሽ ማሌሽ፣ ምን አባቱ የፈጀውን ይፍድ። ማንን ያስከፋሁባችሁ? እስኪ እዝን ያላችሁት ያለቀሳችሁበት ጻፉ፣ ጻፉ ጻፉ እውነት ጻፉ። ከናንተ ከናንተ አይብስም። ጻፉ ጻፉና ሁላችሁም ጻፉና ይቅርታ ጠይቃለሁ። ምን አባቱ እናንተን ከማጣ ከና ከና ይበልጣል እንደ ከናንተ ይበልጣል እንደ ከናንተ ይበልጣል እንደ መጠየቅ የለብሽም የምትሉ ይቅርታ እንዳጠይቂ እያላችሁ ጻፉ። ይቅርታ ይጠይቅልን የሚሉትን አካል ደግሞ እነሱ ይጻፉ። ኦኬ እነሱ ይጻፉ። እናንተም ደግሞ አጠይቂ የምትሉ ካላችሁ አጠይቂ ይበሉ። አዎ ይጻፉ፣ መጻፍ አለባቸው። ኔትወርኬ ልክ ነው ጋይ ስልክ ገብቶብኝ ስለነበረ ነው። ጻፉ፣ የእውነት እንዲህ እንደዚህ ልባችሁ ተሰብሮ ሙዲያሽ ብናረኔ ሙዳ ላይ እስኮም ይቅርታ ልጠይቅ ነው እንዲ ጋይዝ ምን ሆናችሁ ነው ይቅርታ ልጠይቅ እንዲ ልባችሁ እንክት ብሎ እንወድሽ ነበረ አሁን ጠላንሽ አላችሁ እኮ እንዲ እንወድሽ ነበረ ጉቺዬ አሁን ጠላንሽ ይቅርታ ጠይቂ እያሉ እኮ ነው ይቅርታ ጠይቂ እያሉ ኖ የምትሉም ኖ በሉ ይጠየቅልን የምትሉትንም አካል ስም ዝርዝር ጻፉ ምን አባቱ ይቅርታ ደግሞ እንዲህ ደሞ ላይ ይቅርታ ጠይቃለሁ። እውነት ትልቅነት ነው። በጣም በጣም ትልቅነት ነው። ተምረናል። ይቅርታ መጠየቅ ትልቅነት እንደሆነ ከብዙ ሰዎች ተምረናል። አዎ ጻፉ፣ እግዚአብሔርን ጻፉና እናንተ ጻፉና ይቅርታ ትጠይቅልን የምትሉትን አካል እጠይቅላችኋለሁ ያ እንዴ ነችና፣ እናንተ እንደዚህ ተሰምቷችሁ ካለ እናንተ ማናለኝ። እኔ እንወድሽ ነበረ አሁን ጠላንሽ አሉ እኮ እናንተ። አይገርሙም? እንደዚህ ልባችሁ ተሰበረ። ዜድዬ እንዴት ነሽ? እንደዚህ ያዘናችሁ እናንተ እንደዚህ ተሰምቷችኋል፣ እኔ ይቅርታ እንድጠይቅ የምትፈልጉት እዚህ ጊዜ የኔ ፍቅር የኔ ወርቅ፣ እኔ በጣም ነበር ያዘንኩት። ኩቲኔ ከፍቶም ያለ ምንድነው? ለምንድነው የከፋሽ?

እሺ ጻፉ አልኩኝ እኮ ለምንድነው የማትጽፉት? ሌሽ ማሌሽ ነው የማትጽፉት፣ ተገሳስጣችሁ እዚህ ወይ ካን ይበር ጋማ ታረቀን እኮ ካን ይበር ጋኮ ሞጣ ቀራኒ ያስታረቀን ነገርኳችሁ አይደል? ካን ይበር ጋኮ ታረቀን፣ ካን ይበር ጋኮ ታረቀን፣ ታረቀን መውጣ ቀረው ዘጋው። አሁን እናንተ ጠየኩኝ ደግማችሁ ትወዱኛላችሁ? ቆዩ፣ እስኪ ዝም በሉ። ቆዩ፣ ተረጋጉ። ይቅርታ ከጠየኩኝ ትወዱኛላችሁ? እስኪ ይቅርታ ይሁላችሁ። እሱ እሱ ያደረጋችሁትን ብቻ አይደለም የምጠይቀው። ስነ ስርዓት ያዙ ለዛ ይቅርታ ከጠየኩኝ ይቅርታ ከጠየኩኝ ትወዱኛላችሁ? እንደ በፊቱ ትወዱኛላችሁ? ይቅርታ ከጠየኩኝ እዩ። ቅድም ይቅርታ ልጠይቅ ስል ይቅርታ ጠይቄ ይቅርታ ጠይቄ ብለው ስም ሲጽፉ ይቅርታ ጠይቄ ሲሉኝ የነበሩት እንዳለ ኤስኦኤስ ያደረጉ ነበሩ። ይቅርታ ጠይቂ ሲሉኝ የነበሩት ኖ ሲሉ የነበሩት ሌሎች ናቸው። ሲያረጉ ናቸው። አትጠይቂ አንወድሽም ከጠየቅሽም የሚሉኝ ደግሞ ሌሎች ናቸው። እሺ እናንተ ተስማሙ። እናንተ መጀመሪያ እርስ በርስ መች ይቅርታ ተጠያየቃችሁና ነው እኔን ይቅርታ ምታስጠይቁኝ እንዴ? እኔን መጀ እኔን ይቅርታ ለማስጠየቅ ሌሽ ማሌሽ ሀራ ማሌክ እንዴ እናንተ መጀመሪያ እርስ በርስ መች ተግባባችሁ ኮመንት ላይ ያላችሁት ሰዎች እናንተ ሳትግባቡ እናንተ ሳትታረቁ ነው እኔ ይቅርታ የምጠይቀው እንዴ ብትጠይቂም ባትጠይቂም እንወድሻለን። ምንወድሻለን ነኝ ምዬ ዜድ ፕሮፋይል የሌለሽ ዜድ አታስቂኝ። እሺ እኔ ጥያቄ ነው ህዝቡን ነው እየጠየኩ ያለሁት። ዜድ ከህዝብ ውጭ ከሆንሽ ውጭ እኔ እየጠየኩ ያለሁት ህዝቡን ነው። ኖ እኛ እኛ የሀገራችን ልጅ መቼም አንጠላሽም። ከእነ ስህተትሽን ወድሻለን። ያአላ ያአላ ያሰላ ሰላም፣ ሰላም፣ ሰላም ያ ሰላም፣ ያ ሰላም አቡኔ ወድጄሻለሁ ትልቅነት ነው። ጸጉር ሸምራሪች ይ ቴንክ ዩ ማይ ላቭ። እሺ ታፕ ታፕ አድርጉ። ቲክቶክ እስኪያባዛው ድረስ ስምጻፉ። ይቅርታ የምጠይቀውን ሰው ብያችሁ ነበረ። ጉቺ ዊ ላቭ ዩ ሶ ማች ኔቨር ጊቭ አፕ እሙዬ። ቴንክ ዩ ድምጼ አይሰማም። ባሌ መጣ። ና ባሌ ግባ። ባሌን ጠይቄ፣ ባሌ እሺ ካለ ይቅርታ ጠይቃለሁ። ና አባ ግባ። ባሌ መጣ። አይ እኔ እኮ ያልኩትኝ ይውላችሁ፣ አሁን እውነት እውነቱ ልንነጋገር፣ በዛኛው ሳይድም በዛኛውም ሳይድም ሆነው የሚወዱ ልጆች አሉ አደለም? አይደለም። ከይስ በዛኛውም ሳይድ ሆናችሁ የምትወዱ ልጆች አላችሁ አደለም? ሐቅ ነው፣ አይደለም? እውነቱን እንነጋገር በዛኛው ሳይድ የምትወዱ ልጆች አላችሁ። ቱ ቢ ሆነስት። አሁን ግን ጠላነሽ አሉ፣ አያችሁ። አሁን ጠላነሽ፣ የድሬ ልጅነሽ ልጅ ነሽ፣ ያውም የሰፈሬ። ባንቺና በቤታ ቀልድ የለም። የሀገሬ ልጆች፣ የእናንተ ታወት እየተለየ ነው። አሁን ፖይንቱ ምንድን ነው መሰላችሁ? አሁን እዚህጋ ጋ ያስቀመጠን ዋናው ፖይንት ወል፣ እንግዲህ ጉቺ ይቅርታ መጠየቅ አለባት ብላችኋል? ማንን እንደሆነ ጻፉ። ቲክታክ እስኪያባዛው ድረስ አልኳችሁ። ማንን እንደሆነ ጻፉና እንጠይቃለህን ብለን አለን አለን እስኪያባዛው ድረስ ይቅርታ ይጻፈውና እንጠይቃለን አለን። ወይል እንግዲህ ወይል እንግዲህ አጠይቂም ጠይቂም የምትሉ ስለነበራችሁ፣ ሆኖም ግን የኔዎቹ አጠይቂ ቅርታ እንዳጠይቂ ባይ ናችሁ አይደለም። ሶ እናንተ እርስ በርስ አልተስማማችሁም። ኮመንት ላይ ያላችሁትም ሰዎች አልተስማማችሁም። ግን አሁን እዚ ጋር ልንም ፈልገው ነገር በዛኛውም ሳይድ እኮ በትዛኛው በታችኛው ሳይድም ሆነው የሚወዱ ልጆች አሉ። ውጅስ አሁኑ ጠላንሽ ድፋሽ ያሉ አንዳንድ ልጆች አሉ። ዩ ጋት ማይ ፖይንት። ስለዚህ ስለዚህ የምትወዱኝ ልጆች ጠልጣችሁኛል፣ ቢከዝ እንደ ሚዲያ ሰው መናገር ክልክል ስለሆነ እንደ ይቅርታ ተጠይቅ ይህን አጥፍተሻል ይህንን አጥፍተሻል ይህንን አጥፍተሻል የምትሉ ሁለት ሰዎች ብቻ ግቡ። ኦኬ። ሁለት ሰው ሁለት ሰው ነው የማስገባው። ይህንን አጥፍተሻል የምትሉ ሁለት ሰዎች ብቻ ግቡ። ኦኬ። ሁለት ሰው ሁለት ሰው ነው የማስገባው። ይህንን አጥፍተሻል የምትሉ ሁለት ሰዎች ብቻ ግቡ። ኦኬ ሁለት ሰው ሁለት ሰውን የማስገባው በዛኛው ሳይድ እንዳትጠይቅ የምትሉ ከኔ በኩል ከዛኛው ሳይድ ደግሞ ጉቺዬ ይህን ይህን አጥፍታል በይፋ ይቅርታ በይፋ ይቅርታ በይፋ ይቅርታ እንድጠይቅ አንቺ ይህን ይሄን ስላጠፋሽ ስህተትሽ ይሄ ይሄ ይሄ ስለሆነ እምትሉ፣ በእኔ በኩል ደግሞ አይ አላጠፋችም ይሄ ይሄ ይሄ ይሄ ነው ብሎ የሚያስረዳ ሁለት ሰው። ኮመንት ላይ ስትጽፉ ንገሩን። እኔ በእንትን አሳይድ ነኝ በለው። አሁን ለምሳሌ ብዙ ሰው ገዝት ልኳል፣ ገዝት ልኳል። አሁን ማናችሁ የማናችሁ እንደሆናችሁ አላቅም፣ አላቅም ማን የማን እንደሆነ። እስኪ ቆይ ገኒ ላስገባት። አይ ቲንክ ኤስ ኦ ኤስ ትላለች፣ ከታችኛው መንደር ትመስለኛለች። ኢንሻላህ ገኒ አስገብቻታለሁ። ቆዩኝ አንድ ጊዜ እሺ። ገኒዬ የሚሄድሽ ነው እንሽ? ገብቻላ ሰላም ጉቺዬ፣ እንዴት ነሽ? ሁላችሁንም ሰላም ብያለሁ። አንዱ ልጅማ አሪፍ ነው። የሆነ የሆነ ሰዓት ላይ ያዘሽ ነበረ ግን አመኪንሽ ቀየርኩት። አሁን ኔትወርኬን ቀየር ያለሁኝ። እሺ፣ ከኔ ሳይት ደግሞ አንድ ሰው አስገባሁኝ፣ ባሌ ኒውትራል ነክሽ። ሚውት አድርገ አዳምፅ። ባለቤቴ ኒውትራል ነው። እሺ፣ ከገንዬ እንጀምራለን። ዌል እንግዲህ ሌሎቻችሁ ታፕታፕ ኮፒ ሊንክ በማድረግ ቤቱን በጊፍት በመባረክ ኮንቨርዜሽናችን እንቀጥላለን። ማይኩ ለገንዬ እየሰጥቻለሁ ገንዬ በየትኛው ሳይድ እንደሆንሽ ተናግረሽ ትጀምሪያለሽ። ሲጀምር እኔ ያሁዬም ያንቺን ነኝ። በጣም ነው የምወድሽ፣ በጣም አከብርሻለሁ። እሷንም በጣም ነው የምንወዳት እናታችን አቡዬ ኑሩልን። እና የሁለታችሁም ሳይድ ነኝ እና እንትን ልበል ለምትው ይቅርታ ላይ ጠይቆ ያልጠይቅ ወይ ብጠይቄ ደስ ይለኛል። ምክንያቱም ይቅርታ ምጠይቂ፣ ምክንያቱም ትናንትና የሀዛብ ህዝብ ነሽ ስትያት አንቺ ነሽ ያልሻት፣ ሌላ ሰው አላለም። ገባሽ ህዝብ ያልሻት አንቺ ነሽ። ስለዚህ እሷ ደግሞ በጣም ነው የምትወድሽ፣ የሰው ወሬ የምትሰማ አይደለችም። የተናገርሹ ተናደሽ ነው። በንዴት ሰው ልጅ ይናገራል የሚናገረውን እንትን አይልም። እንደው ቅድም ስል ነበረ ሰው የልቡን ተናግሮ ይቅርታ ይጠያየቃል፣ ደስ ይላል እያልኩ ነበር። እና ይቅርታ ብጠይቃ ደስ ይለኛል። በጣም ስለምትወድሽ አንቺም ትወጃታለሽ። ንዴት ነው እንድታወሪ ያደረገሽ። ማንም ሰው ቢሆን ይናገራል። የእውነት በጣም ነው የምትወጃት። በጣም ማለት ነው ሜቤ እሷ በተናገረችው እንትን ያኔም ላይቭ ላይ አልነበርኩም። እሷ አንቺን እስኪ የሰማሁት የእኔ አምላክ አለች ስትይ ነበር። በሌላ ነገር ብላ ሊሆን ይችላል። ሜይ ቢ እዚህ መቶ ኮመንት ላይ የጻፉት ልጆች ለአንቺ መስሎች ሊሆን ስለሚችል የእውነት ነው ምልሽ። እኔ ስድስት መቶ ስልሳ ሰው ፊትለፊት የምናገረው ነገር ትወጃታለሽ። አዎ በጣም እንደምትወጃት እርግጠኛ ስለሆንኩኝ ነው። ሀቡም ደግሞ በጣም ነው የምትወድሽ። ከዚህ በፊትም ስትል ስሰማለን እና ይቅርታ በያት ነው እኔ የምለው በቃ የሰው ልጅ ያጣሳልሳታል። አንቺ ጨረሽ ሀሳብሽን? እኔ አዎ ይቅርታ በየት ነው በቃ በጣም ነው የምንወድሽ አለን። በጣም ነው የምንወድሽ፣ በጣም ነው የምናፈርሽ። ፎሎ መልሻለሁ አለው እኔ እና እሺ ታንኪ፣ እኔ ማለት አንቺ ቤት የገባትኝ ባለፈው የሆነ ሙድ ላይ ሆነች ምናምን ነገር ስሜትሽ እንትን ብሎ ስታወሪያቼ በጣም ልቤ ተነክቶ ነው ወድጄሽ ነው። ከዛ በኋላ ደግሞ ትናንትናም ምን የገባት እና ትናንትናም ደግሞ በነበረው ነገር ላይ ምናምን ነገር እኔ ለአንችን ያሰብኩትኝ በጣም ያዘንኩትኝ። ምክንያቱም በቃ ሁላችንም ወገኖች የአሁኑ ጉዳይ አላቆማቸዋል፣ ግን ትንሽ ተናገር ይሉጣ ብዬ ነው ሁላችንም መስዋዕትነት መክፈል ካለብን መክፈል አለብን። እና ትናንትና የነበረው ነገር ግን እኔ አንቺ ላይ ሲጫን ነው ያየሁት። ለእንደዚህ ልጆች እንደዚህ አርጊ እንደዛ አርጊ ምናምን ነገር ስትባይ ከብዙ ነገር ጋር አገናኘውትና አንቺ ላይ ምንም ነገር መደፍደፍ የለበትም። እኔ በተረዳሁት ማለት ነው። በሰብአዊነት ብዙ ነገር ልታደርግ ትችላለሽ። አቅም ሊኖር ይችላል። ምናምን አይዶ ነው አላቅም ያንን ነገር፣ ግን ሁሉም ሰው ቤት ውስጥ የነበረው ሰው ጉቺ እንደዚህ ታርግ ጉቺ እንደዚህ ታርግ ጉቺ ይሄ እንደዚህ ታርግ ምናምን ነገር እያለ አንቺ ላይ ሲደፈድፍ ነው ያየሁት፣ እና ይሄ ለእኔ ፌር አይደለም። እኔ እንደውም መሀል ላይ ገብቼ ዋይ፣ እሷ ላይ አይኤምኤፍ ናት እሷ ምንድን ነው የዓለም እንትናት፣ እሷ ላይ ለምንድን ነው የሚደፈደፈው? ሁላችንም እንደ ዜጋ ማዋጣት ካለብን፣ ጎፈ እንደሚከፈት ከሆነ ሁላችንም ኮንትሪቢዩት እናድርግ፣ ሼር እናድርግ እና ጉቺ ላይ ለምንድን ነው ይሄ ሁሉ የሚዘፈዘፈው ነገር ብዬ መጥቼ ልከራከር ሞክሬ ነበረ። ምክንያቱም ከዚህ ጣላቅሽም ግን ከባለፈው በኋላ አየሁሽ፣ እንደገና ትናንትናም ደግሞ ሁሉም በርደን አንቺ ላይ ሲጫን አይቻልሁን። ይህ መሆን የለበትም በእኔ በኩል ማለት ነው። አንቺ ቀንበሩን የምትሸከምበት ምንም ምክንያት የለም። ሼር ማድረግ ካለብን፣ ወገን መርዳት ካለብን፣ ሁላችንም ኮንትሪቢዩት አድርግተን መርዳት አለብን ብዬ ነው በንጹህ ልብ ሆኜ የማስበው ማለት ነው። ከዛ ውጭ ግን በባለፈው አይቼሻለሁ ስሜትሽ ምን ያክል ተጎድቶ እንደነበረ ትናንትናም ከትናንት ሁሉም እዛ ቤት ውስጥ የነበሩ ሰዎች ምናምን ነገር አንቺ ላይ ነበር እንትን ሲሉ የነበረው ማለት ነው። እንደዚህ ሀገር ልጆች ከሆኑ አንቺ እንደዚህ ያርግላቸው ምናምን ምናምን ነገር ሲሉ ዛምቼ ፌር አይደለም ለኔ። ማድረግ ካለብን ኮንትሪቢዩት ማድረግ ካለብን መርዳት ካለብን ወገኖቻችን ሁላችን ነው እንጂ ማድረግ ያለብን ጉቺ ላይ ብቻ ሁሉም ነገር የሚዘፈዘፈው ነገር። እኔ ኒውትራሊ ነው የገባት ምንም አቀው ነገር የለም፣ ግን አካሄዱ አልተመቸኝም እና ሁላችንም ኮንትሪቢዩት እናድርግ ነው። አንቺ ላይ የሚደፈደፈው ነገር አልተመቸኝም። ግን አንቺ በጣም ትልቅ ሰውነሽ። አሳዝነሽኛል። ወድሻለሁ፣ አከብርሻለው፣ መልካሙን ሁሉ መኝልሻለሁ። በቃ ችል ልናገር ብዬ ነው። አሁን ስላለው ሾ አላውቅም። ጉቺ ሉባባዬ፣ ቀጥ ማይክሽ ናንሽ። ጉቺ ያው ታውቂያለሽ፣ እኔ በጣም ነው የምወድሽ። በቅድሚያ ያው ታውቂያለሽ፣ ታመሽም እንደነበርሽ በውስጥ በኩል ጽፌ ሄድሽ ነበር። ያው አላየሽውም ምና ነው ማለት ነው እና እኔ አቡን ሲነኩ ምናምን ደረባለሁ። እና ምን መሰልሽ አንቺ ግልጽ ነሽ፣ ሁሉም ሰው የማያደረገው ነገር የለም፣ ሁሉም ሰው ያደረጋል። ሁሉም ሰው የሚያረገውን ነገር ነው ያደርግሽው። እኔ የአንቺ ጥፋት ብዬ የማስበው ያው እሷን ስሟን ጠርተሽ እያስገባሽ መናገርሽ እንጂ ያን ያህል ጥፋትሽ ነው። እና ይቅርታ ደግሞ ትልቅ ነሽ ማለት በጣም ጥሩ ሰው ነሽ። አቅሻለው። ቆዩ መካተ አንድ አመት ሙሉ እከተልሻለሁ መልካም ስለሆንሽ ማለት ነው። ለተቸገሩ ሰዎችም ተደብቀሽም ስትሰጪ አንዳንድ ቦታም ስትገቢ አይሻልም እና ይቅርታ መጠየቅ ትልቅነት ነው። ይቅርታ ማቴ ስሟን ጠርተሽ ስለተናገርሽ ይቅርታ ብጠይቂያት ችግር የለውም። እንደኔ ነው በጣም ስለምወድሽ እንጂ የመጀመሪያ የሄድሽበት ምናምን ሁሉም ፏ ይላል። ስለዚህ ይመችሽ እና እኔ ወድሻለሁ። ይሄ ልልሽ ነው እንጂ ሌላ ምለው ነገር እሺ ሰላም ሰላም፣ እንዴት ነሽ? አለ። እሺ ማስተናነሽ አለ። ጉቺዬ እኔ ደግሞ እምልሽን አንድ ነገር ብቻ ይኸውልሽ፣ ይቅርታ መጠየቅ ከፈለሽ እንደዛም ከሆነ ደግሞ ይቅርታ ለመጠያየቅም ከሆነ ሁለታችሁ ናችሁ ማውራት ያለባችሁ። ኖ ኖ ኖ፣ አይ የህዝቡን ሀሳብ አሁን ለምሳሌ ይውልሽ፣ በፊት ላይ እኔንም የሚወዱኝ እሷንም የሚወደዋት ሰዎች ነበሩ፣ ገባሽ እና ናው ኤደ ምን እያሉ ነው መሰለሽ ጎችዬ፣ እንወድሽ ነበረ፣ አሁን ጠላንሽ የሚሉ ሰዎች አሉ። ማይ ፖይንት ሶ ለምን እንደጠሉኝ ምን እንዳጠፋው ምን እንደሆነ ስህተቴ ምናምን አዲስ ዋን ነው። ለዛ ከህዝቡ ለመስማት የራስ እንደ ጥፋት ካየነው ያጠፋሽው ነገር ጉችዬ፣ ኮሜንት አነበብሽ። ኮሜንት ለሚጻፍልሽ ነገር ነው ወደ ሌላ ነገር ውስጥ የከተተሽ እንጂ አንቺ ክፉ ሴት እንዳሉሽ። ሀቢባ ምንሃል እንደምትወጃት ሁሉም ሳያውቃል፣ የእውነት ለመናገር በጣም እንደምትዋደዱ በጣም እንደምታከብርሽ እንደምታከብሪያት ማንኛውም ቲክቶክ ተጠቃሚ ያያል። ግን ምንድን ነው እዚህ ጋር የምታነቢያቸው የሚጽፉት ሰዎች አንቺን ወደማይሆን እንትኖች ውስጥ ነው ያስገቡሽ። አንቺ ደግሞ በፊት ለፊት የምትናገሪ ሰው ነሽ። ይሄ አንችና የቤታየው ፐርሰናሊቲ ነው። በቃ ይሄ ፊት ለፊት ነው የምታወሩት፣ አሽሙር ምናምን ምናምን አይደለም። ገባሽ አይደል? ምን ያህል እንደሄደብሽ ነገሩ። ሄደብሽ እንጂ በአጭሩ አንቺ መቅጨት ትችይ ነበረ። ኮሜንት ባታነቢኝ ነገሮችን ባይጎተቱ ኖሮ ማስተካከል ይቻል ነበር። አሁንም ግን ይቅርታ ማለትም ካለብሽ ይቅርታ እኮ የንጹህ ልብ መገለጫ ነው። የእውነት ነው የምነግርሽ፣ የእውነት በቃ። አንቺ ደግሞ በጣም ጥሩ ሴት ነሽ ጉቺዬ። አሁን ብዳን ባድርጋችሁ ታብታፕ ሁን ኮፒሊንግ ሁን ሞቅ ሞቅ ሼሪንግን በጣም ሼሪንግ እያረጋችሁ በጣም እያደረጋችሁ ሰብስቧቸው። በተለይ ስፔሻሊ እውቅናና ላይሰንስ ለተሰጣቸው ፍቃድ ላላቸው የሀቢባ ድሮኖች ነን ለሚሉት ሼር አድርጉ። ቴንክ ሳሪ፣ አመሰግናለሁ።